የመንፈስ ቅዱስ እሳት ከሲትዌሽን ጋር ከኛ ሲትዌሽን ጋር አይሰራ። ምንም አይነት ሲትዌሽን ውስጥ ብንሆን፣ ያ እኛ የምናልፍበት ነገር አይቶ አይደለም እሳቱ የሚበርደው የሚቀዘቀዘው። እሱ ዲቫይን ነው። ኤልያስ በዛ አይነት ሲትዌሽን ውስጥ አሁን ምን አይነት ቦልድነስ ቢኖረው ነው ባይዘው። እነዛ ፕሮፌቶች ፓወር አላቸው። ትዝ የሚላችሁ ከሆነ እነዚህ ከንጉሥ ጋር የሚያገለግሉ ጠንቋዮች በጣም ፓወር አላቸው። በሙሴ ጋር ትዝ ይላቸኋል። ልክ እንደና አሮን አድርገዋል። ዱላውን በትራቸውን እባብ አድርገዋል ምናምን ከዛ በኋላ የአሮን በትር የነሱ ንባ ባቱት ኖሮ እኩል ነበሩ። ትዝ የሚላችሁ ከሆነ ዳንኤል መጽሐፍ ላይ ራስ እነዛ ጠንቋዮች ልክ እንደ ዳንኤል መፍታት ይችላሉ። ቻሌንጅ የሚያደርግ ግሬተር አኖይንቲንግ ዳንኤል ላይ ስላለ ችግሩን ፈተውሱ። እነሱ አውቃታቸው። አሁንም እዚህ ከአካብ ጋር የነበሩ ጠንቋዮች፣ መተተኞች፣ የኤልዛቤል ነቢያት የሚችሉት ነገር አለ። ለዛ ነው ንጉሱ፣ ንግስቲቱ ያመኑት። እነሱ ይምጧል። ድፍረቱ አይገርማችሁ ስንቶቻችንን ዛሬ ውስጣችን ባለ ኢየሱስ ምን ደፍሮ ስንቶቻችንን ዛሬ እግዚአብሔር በርክት ከኛ ጋር እንዳለ እምናምን። አሮጌው ኪዳን የአዲሱ ኪዳን ጥላ ነው። ስንቶቻችንን ዛሬ እኔ የእግዚአብሔር ልጅ በውስጤ ክርስቶስ አለ። ኤልያስ ውስጥ ክርስቶስ የለም፣ ከኤልያስ ጋር ነበር ክርስቶስ። there is a difference between in you and with ዩ እግዚአብሔር ከዳዊት ጋር ነበር። እግዚአብሔር ከሙሴ ጋር ነበር። እግዚአብሔር በሰው ውስጥ መኖር የጀመረው ኢየሱስ ከሞተ ከተነሳ በኋላ ነው። እነሱ ግን ከነሱ ጋር ባለ እግዚአብሔር ቦልድ ነሳቸው። የሚገርማችሁ ያዕቆብ ደግሞ የኢየሱስ ወንድም ምን ብሎ ጻፈ? ኤልያስም እንደኛ ሰው ነበር። እንደዛ እሳት እያወረደ ከነዛ ሁሉ ፌስ ቱ ፌስ እኮ ነው። ስፒሪቹአል አይደለም፣ ሁለት ባትል ነው የእሱ። መንፈሳዊም ነው ፊዚካልም። እግዚአብሔር ካልመለሰለት ታውቃለህ፣ ሊታረድ ነው እንደ ሌሎቹ ነቢያት። ነፍሱን አሲዞ ነው የገባው። ባአል አምላክ ከሆነ እሱ ይመለክ፣ እግዚአብሔር አምላክ ከሆነ እሱ ይመለክ ተባለ ሲፍቁ ራሳቸውን ሲቆርጡ እንደዚህ ሲያረጉ እንደዛ ሲያረጉ፣ አምላካችሁ ምናልባት ተኝቶ ነው፣ ምናልባት ገበያ ሄዶ ነው፣ ምናልባት ልጅ እያጠባ ነው፣ ምናልባት ብያ አሾ። ከዚህ ቀን ጀምሮ በጠላት ላይ ታሾፉ።